ሰውን ሊሸጠሽ ከምታድ ሽሮ ምን አረግ ፎሮ ፎራ ቆሮ ቆራ ሽሮ በልተሽ ብታድሪ መልካም ነው። ለፍየል ብለሽ ግን እንደ ሴትነትሽን ክብርሽን አተሽ እኔ እስኪ ተመልከች፣ ማርያምን ተመልከች። የሰውን እንትን እያመጣ ኖ እኔ እንደዛ አደልም። ኩርት ብለ የመቶ የሚሰጥ ይሰጣል እንደ ማንኛውም ሰው ነጮች እንደሚጫወቱት እንኳን እኔ ቤታ አፍሪካዊ ከሀገር የተሰደድ አይደለም ነጭም ቁጭ ብሎ እየለመነ ነው አታይም እንዴ ከሀቢባ ጋር ሲጫወቱ ነጮችም እኮ ቁጭ ብለ እየጠየቁ ነው በሀገራቸው ላይ በደንብ መስራት በሚችሉበት ቋንቋ በሚያውቁበት ተወለዱበት እንኳን ቁጭ ብሎ እየለመኑ ነው ያሉት እንደ በየትኛውም በኩል ሀስላ ያደርጋሉ ገንዘብ በየትኛውም በኩል ከመጣ ይደረጋል ቲሻርት አውልቂ፣ ሰው አትደብድቤ፣ ሰው ሰውን አትነቁ። እሷ ግን የምትሄድበት የክፋቷ ርቀት ለራስሽ እስኪ ቁጭ ብለሽ ጊዜ ስጪ። ሰው ሁሉ ለምንድን ነው እንደ እንትን የሚለኝ? ለራስሽ ጊዜ ስጪ። እንደ እኔ ልምከራት መጨረሻ ላይ ስንደው ሰድቤ ሰድቤ ሰድቤ ሰድቤ አሳብጄ። አሁን ወደ ምክር እኮ ልገባ ነው እና አንቺ አውሬ፣ ቀን ቀንዳውጣ አድበሽ ተቀመጪ። አሽሙር ባወራሽበት እየቆፈርኩ ጉድጓድ ውስጥ ነው የምከትሽን። ቤታ እኔው ልሽ እንደ ማንም አይደለው እንደ ማንም ጉድጓድ ውስጥ ነው ቆፍሬ የምቀብርሽ። የፊንገር ፊት ፌድ አድርጓል። ብላስቲክ ቋጥር ስጣት እየተባለ ባለብን። በሳት ኮ ሷ ዩቲብ ላይ ወጣ ኮ አፏን ስከፍት ነው ኮ የምናውቃት በእርግጠኝነት አታፍርም። የቤት እድሜ ኩያሌ ልትል ትችላለኝ። ሰኮ አታፍርም እኮ መጎርጎር ከጀመርሽ። አዎ የኔ እድሜ ይሆንሻል። መጎርጎር ከተጀመረ ጎርጓሪ ደግሞ ምን አለች ዲቦራ? አለቻት ልክን የሆነን ሰው ጠቅ እንዳደረግኩት እንዴ። ዲቦራ እኮ እንዳንቺ እኮ አልጨሰችም። ዲቦራ እኮ ሳምሪ ስትናገራት እኮ አንዴ ስለመለሰችላለሁ። ሳምሪ ባለጊዜ ነኝ ባለምን ነኝ ብላ እኮ ነው ፌንት እስክትሰራ ያወጣችሁ። አንቺ እኔን እኮ ምንም አያደረግሽኝ ነገር የለም። ቆንጆ ስም ያሰጠውሽ ቆንጆ ስም ፈንጋሪ ፈርፋ ፈንጋሪ ጎርጓሪ ተብለሽ በአንቺ ቤት እኔን ሰርጀሪ ብለሽ ስም ልታሰጭ እንዳንቺ አይነት ደንቆሮ ብሎክ የተደረገው እንዲህ በቃ ሲያይሚጣ ላይ ሊል ይችላል። መስካሪዎቼን ግን አይሻ ቤት ራስሽ ሁሉ ራስሽ ሁሉ በራስሽ ነው ጭንቅላትሽ የተቆረቆመው። ራስሽ ሁሉ ቤታዬ ሰውነቷ እንደው እንዲህ በሶስት አራት ስብሰብ አድርገሽ እያደነቅሽው ነው መስካሪያ እየሻ እንደ ቤታ እናቃታለን ከአይዲ ጀምሮ፣ ከድሮ ጀምሮ ሰውነቷ ይታወቃል። ስሜን ለማጥፋት የሄድሽበት ስም ለማሰጠት የሄድሽበት አልተሳካ። ንቀት ነው የሚመስለኝ። የተናኩ በቃ አዳረብ ሁለተኛ ብዬ እርም ብዬ ነው የማወጣው። ግን ዲቦራ ስለሆነችብኝ ገባችሁ አደለ? ብቻዋን እንዳትሆን እዛ ጋ ላይ መጣች። ቤፍቱ ማን ቤዛ ሲደራረቡ ነው የገባሁት፣ አብሬያት ከጎኗ ልሆን ብዬ እና መሲ፣ ይሄ ስህተት ሰርተሻል ጥፋት ነው ኮመንቶች ውስጥ ቢሆኑ መሲል ኮመንቶች ቢሆኑ የት መሄጃ አላቸው? የት መሄጃ ማሮቼ፣ ይሄን ቀሚስ ወዳችሁታል አንድ ቁጥር ጻፉት ነው እንላችኋለን። አንድ ቁጥር ይጽፋሉ። ማሮቼ ዛሬ ምን ተባለ ስለኔ ወሬ አምጥቶ ይነግሩናል። አምሮብኛል አምሮብሻል የሚሉት እነሱ። ገንዘብ እርዳታ የሚፈልግ እስኪ አንድ ቁጥር እየጻፋችሁ ቃል ግቡ ገዝት ላይ እነሱ። ዋናው ጥብስ ወሬ ላይ የሚዘጋባቸው ኮመንት እነሱ አይሆንም ጋይዝ ይሄ ፌር አይደለም። መስኝ እኔ ማርያምን እወድሻለሁ አከብርሻለሁ፣ ግን ይሄ ስህተት ነው። ለሁሉም ነገር ኮመንታተሮች ናቸው የሚጠየቁትኝ። ታፍኖ ሰው አስተያየት እንዳይሰጥ ሰው ሀሳቡን እንዳይሰጥ ስድብ ነው። ይሳደቡ አጥንታችሁ አይታም አይታም ፍርድ። ይኸው አንድ ሰው እኔው ለምሳሌ፣ ሁሉም ማህበረሰብ ተነስቶ ጥላቻን ቢያሳየኝ ወይ ደግሞ ሁሉም ስህተተኛ ነሽ ብ ራሴን እጠይቃለሁ፣ ምን እያደረኩ ነው። የሰው ልጅ በተፈጥሮ ግማሽ ፐርሰንት ሰው ይወደዋል፣ ግማሽ በሀምሳ ፐርሰንት ሰው የሚወድሻል፣ ሀምሳ ፐርሰንት የሚጠላሻል። ይህ ተፈጥሯዊ ነው። የሰው ልጅ ተፈጥሯዊ በቃ ሀምሳ ፐርሰንት ሰው ይወድሻል፣ ይጠላሻል፣ ያለ ነገር ነው። እኔም ብሆን እንደዛ ነው። ማልወዳቸው ሰዎች አል ሞደ ግን ሰው ሁሉ በአንዴ ግር ብሎ ከተነሳብሽ ግን ቁጭ ብለሽ ማሰብ አለብሽ። ምንድን ነው ጥፋቴ? ምንድን ነው ላስተውል። እኔ እንደዛ ነው ሁን ሰው ሁሉ ቢነሳብኝ፣ ቢናወጥ እግዚአብሔር አይነሳብኝ። ዋናው ነገር ሰው ሁሉ ቢነሳብኝ ግን ጥፋቴ ምንድን ነው? ይሄ ነው ጥፋቴ። ይሄን ያስቀየማችሁ ይቅርታ አርጉልኝ። ሶሪ ነ ሶሪ ብዬ አልፈዋለሁ። ገባች ከህዝብ ነው አስተያየት የምታዩት ስህተቷን ማየት አለባት። ሳምሪ የምትሆን ስህተቷን ማየት አለባት። ለምን መሲ ኮመንት ኦፍ እንዳደረግሽ አውቃለሁ። ለሳምሪ ነው ቢከ ሳምሪ በየቤቱ በየገባችበት ቤት ሁሉ ኮመንት አጥፉልኝ፣ ኮመንት አጥፉልኝ፣ ትናንትና ማታ ኮመንት ካላጠፋችሁ እወጣለሁ አልመልስም ስትል ነበረ። ኮመንት አጥፉልኝ ለምን? ስራዋን ታውቀዋለች፣ ጥፋቷን ታውቀዋለች። ሰው ሰው እንዲፈርድባት ምንድው ሰው ስህተቷን እንዲነግራት አልፈለገች። ማድረግ የነበረብሽ የሰውን ሁሉ ስህተቷን ስታነብ ማንበብ አማርኛን አማርኛውን ክታች ስህተቷን ስታይ ስታይ ስታይ ስታይ ስታይ ስታይ ያኔ ይገባታል። ለምንድው የሰው ሁሉ የተነሳብኝ ስህተቷን ለምን ነግራት? ኮመንት ግን ፍና አድርገሽ ከያሽ ግን ስህተቷን አታውቁ በየቤቱ ኮመንት ሲሆን ይሄ ትክክል አይደለም። እሺ መሲ እና እኔ እንትን አዳረችው ትክክል አይደለም። ጉቺ ደግሞ አንቺ ሁለቱ ጋር ማስማማት ነው እንጂ ያለብሽ። ለአንዷ ሳርዬንም ታውቂያታለሽ መሲንም ታውቂያታለሽ። ለአንዷ ሳይድ ይዘሽ ሄደሽ መሲ ብቻ እኮ ናት ቤቷን የከፈተችው ምናም ብለሽ አትናገሪ። አንቺ ራስሽ ነሽ፣ ቁጭ ብለን ተሰብስበን እኔ ራሴ ነኝ፣ ውጡ ውጡ ውጡ ውጡ ብለን ያስወጣናቸው እኔም አንቺም ነን። እነሱ ያወሩ ሳርዬ ውጪ መማር ውጪ ያልሻቸው እሷ ናቸው። እኔ ጉቺ፣ እንዴት ምኑን ከምኑ ሁለታችን አጭሰን እንደሆነ እንዳልናቸው አላውቅም። ብለናችኋል ግን፣ ሁለታችንም እና ጉጭዬ፣ ይህንን አስቢበት። እውነት ይደብራል። ሰው ሰው ሳይደርስብሽ፣ ቤታ የኮመንታተር ነፃ አውጪ። እኔ እግዚአብሔርን ኮመንት እንዲዘጋ አልፈልግም። አትዝጉ። እኔም ብሰደብ ልሰደብ፣ ዋጥ እያደረግኳትኝ መልስም ከኮመንት እየመለስኩ ቢሆን እኔ ኮመንት ሲዘጋ አልፈልግም። ኮመንት አትዝጉ። ለምን ሰው አስተያየት የልቡን ይስጥ እንደፈለገ ይናገር እና ይህንን ነው ምላችሁ። ጉቺ ይህንን አስተካኪ። ይደብራል ይደብራል። አይ ጉቺ ይደብራል። ማርያምን ምንድን ነው የምትልኩብኝ? እኔ እኮ ቴሌግራም የመጭ ቀን ነው የሰጠኋችሁ? ወይ ድም ፎቶ ታነሱኛላችሁ። ያምራል

እዚህ ጋር ትመጭና በጣም መጥፎ ሰዎች የሚሳደቡ አይመጡንም። ባለጌ ስድብት ያለሽ ምግብ ደግሞ እንጀራ ቆርሰሽ ምት ወይ ደግሞ የእናትሽን እንትን ከቂጦ አላውጣ ምን ከሚል ሰው ጋር ነው አይጋጭም? ይጋጫል። ይህንን አሰቢበት አስቢበት። አይ እኔ ተሳደባ እኔ ቢሰድበኝ ምዳልቻል ቢሳደብ ምን ላይ መመለስ አቅቶኝ አለም ግን ይሄ ለምለው ባይዘዌ አንድ ልጅ ነህ፣ እየደጋገምክ ከምትሳደበው ብቻህን ጓደኛ እስኪ ጓደኛ ፈልጉለት። አንቺ ላም አንቺ ላም እያለ ነው። እስኪ አብራችሁ ተሳደበው፣ ብቻውን ከሚሳደብ ላም እኮ ባይዘዌ፣ ጥቅም አላት። የሰው ልጅ ከብት ተብሎ ሲሰደብ በጣም ነው የምናድደው። ሰው ልጅ ከብት ተብሎ አይሰደብም። እኔ እንዳውም ከብት ብዬ ሰደብኳችሁ ካላችሁ፣ ተሳስቼ ነው ይቅርታ መልሱልኝ። ስድቡ ከብት ላም አይባልም። ጥቅም አላችሁ። ላም አይጣታያትም፣ ጥቅም አላት ወተት ትሰጣለች፣ ምናምን ጥቅም አለኝ እኮ ጥቅም አለሽ እያልከኝ ነው እኮ ከብት ስር የተሰው ልጅ ስድብ እኮ አይደለም። ቆዳው ጥቅም አለው፣ ስጋው ጥቅም አለው። እና ይህንን በግና ከብት ለመብላት አይደል እንዴ ፊንገርዬ፣ ዳይቦዬ፣ ዶሮ ሰርች ቤቴ ጠራ ኪንግ በሉ ምን በሉ የምትለው እኮ አንድ ፍየል ለመግዛት፣ አንድ ከብት ለመግዛት እኮ። ከብት ጥቅም አለው ባይዘዊ፣ ሰው ከብት ተብሎ አይሰደብም። ከብት ብላችሁ እንዳትሰድቡ በህይወታችሁ የተሳሳታችሁ ሰውን ከብት ብላችሁ ስትሳደቡ እኔ ራሱ የሰደብኳችሁ ካላችሁ ስድቤ ይመልሱኝ። ጥቅም አለ እያላችሁት ነው። ጥቅም አለ። ኦኬ ኦኬ። እረ ቆይ ቆይ ቆይ፣ ጋይስ ትኩስ ወሬ የሰውን ነገር ከአፌ አስወጥታችሁኝ፣ ተዉ ተዉ ተዉ ብላለች። ሞ ብላለች። ማምነው ሰው ጻፈልኝ። አቡዬ ግን ልጅ ከፋብሪካ ነው እንደሚወጣ አቡዬ አቡዬ። እኔ ማር ጭስ ይሁን እስኪ ክፉም አልናገር። ተይ ግን ሀቡ ተይ ግን መጫወቻ አታድርጊም። አናሳዝንሽም ግን ፕራንክ ነው ብላችሁ። ኦኬ ውሸት ነው። አላወራም አላወራም አላወራም። ልታነካኩ አላ አላወራም ጋይስ። ልታነካኩ ሞበላሞ ሳን ስንድባ ዞሮ ይመጣል እግዚአብሔር ስራ። እናንተ ያቺ ልጅ ተናገረች እንዴ? ያቺ ልጅ ተናገረች እንዴ? ቆቂያ ጮያ እያየኋለሁ። እቺ ሳምሪ የምትባለው ተናገረች እንዴ ጋይስ? እናንተ ስቀመጥ ነው እንዲህ ቦርጭ የሚመጣው። የሰራዊት ያለ፣ ምነው ምነው ግን ቦርጭ፣ ኧረ በመድኃኔዓለም ትሆኛ አንተ ቦርጭ። አንድ ሳምንት ይኸውላችሁ የሆነ ቪዲዮ ሰርቼ ነበረ በዛ በሱሪው ማለት ነው አሁን